በዶክተር ወርቅነህ ገበየሁ ልጅ ካፕቴን አማኑኤል ሰርግና በካፕቴን ማይለት ተረፈ ሰርግ ላይ በርካታ እንግዳዎች ታደሟሉ። በርካታ እንግዳዎች ከታደሙት መካከል ደግሞ በጣም ልዩ የሚያደርገው ከኬንያ እስከ መጋበዝ ድረስ የተደረሰበት ሁኔታ እጅግ አስገራሚ። ከዚህ በፊት የኬንያ ፕሬዝዳንት የነበሩት አሁሩ ኬንያታ በሰርጓቸው ላይ ሊገኙ ይችላሉ። ዶክተር ወርቅነህ ገበየሁ ጋር የቅርብ ወዳጅ እንደሆኑ ጀምረም ነው። ዶክተር ወርቅነህ ገበየሁ ኢጋድ ውስጥ እንደሚሰሩ ይታወቃል። ከዚህ በፊትም የተለያዩ ስልጣን ላይ እንደሰሩ ይታወቃል። በአሁኑ ሰዓት ደግሞ ኢጋድ ውስጥ እንደሚሰሩ ጀምረም ነው። የወጡት መረጃዎች የሚያሳዩት የዶክተር ወርቅነህ ገበየሁ ልጅ ፓይሌቱ ወይም አውሮፕላን አብራሪው ካፒቴን አማኑኤል ከካፕቴን ማይለት ተረፈ ጋር ሊጋቡ ችሏል። ጋብቻ ብቻ ስነ ስርዓታቸውን በዩኒቲ ፓርክ መፈጸማቸው የምታወስ ነው። በሰርጉ ስነ ስርዓት ላይ ከታደሙት ወሳኝ እንግዳዎች መካከል አንዱ የሆኑት የኬንያ የቀድሞ ፕሬዝዳንት እንደነበሩ አውሮ ኬንያታ እንደተገኙ ጨምረም ነው። ሚኪ ነኝ ከሚኪታቡርም ፎይነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።